እሺ የመጀመሪያ ጥያቄ፣ በእስልምና የወንድም ሚስት ወንድም ሲሞት ማግባት ትችላለህ ይባላል። የት ነው ይሄ ነገር? መልከማ መዋረስ የሚለው ነው። አምላክ አላህ ሱብሓነው ተዓላ ይሄንን በቁርኣን ላይ በሱረቱ ኒሳ ላይ ይገልጻል። ነገር ግን ፈቃዷ ከሆነ ነው እሷ። ማስረጃ የቁሉ አላህ ሱብሓነው ተዓላ ያ አዩሃ ለዚነ አመኑ ላ የሒሉ ለኩም አን ተሪሱ ኒሳ ከርሃ ይላል። እናንተ ያመናችሁ ሰዎች ሆይ ሴቶችን አስገድዳችሁ መውረስ አትችሉም ይላል። ስለዚህ ተገድዳ ሳይሆን በፈቃዷ ነው። አንድ ሰው ሚስቱ ከሞተችበት የዚያ ሰው ወንድም ከሞቱ በኋላ ፈቃደኛ ከሆነች ያገባታል። ይሄ ግን እንደ ክርስትና ምርጫ የላትም ሴትዮዋ። ባሏ ከሞተ ያኛው ወንድሟ ያገባት ዘንድ ተገድዳለች። ምን ይላል መሰለ እግዚአብሔር መጽሐፍ ቅዱስ ላይ፣ ሁለት ወንድማማቾች አብረው እየኖሩ እያለ አለ ከዚያም በኋላ አንደኛው ቢሞት የሴትዮዋ በአንደኛው አግብቶ እየኖረ እያለ ከዚያ በኋላ ሚስቱ ብትሞት ባሏ ቢሞትባት ያቺ ሴት ሌላ ሰው ታገባ ዘንድ ከቤቷ እንዳትወጣል እግዚአብሔር። አይቻል ክልክል ነው። ታዲያስ ነገር ግን እዚያው የወንድሟ ያገባት የባሏን ወንድም ታግባ ይላል። አየህ፣ በእስልምና ግን ፈቃዷ ነው መብቷ ነው። ተገዳ መወረሳ ትችልም፣ ወታ ሌላ ማግባት ትችላለች። እንደ ክርስትና ግን እንዳትወጣ ብሏል እግዚአብሔር እዚያው ያንን ሰው ታገባለች። እሺ፣ እኔ በክርስትና እንደሱ የሚል መጽሐፍ ቅዱስ ላይ አላየሁም። እሺ፣ ሌላ ጥያቄ ደግሞ አለኝ። እሱን ካሳየኝ ደስ ይለኛል፣ ግን ችግር የለውም። ሌላ ጥያቄ አለኝ ላሳየ፣ ችግር የለውም። ስለ ብዙ ሰዓት አለን ብሰር ትጠቀማለህ። ስጣለሁ እሱ ላሳየ

ያው እና መጽሐፉ ላይ ምን ይላል? እዚህ ተመልከ ተከታተሉ። ምን ይላል? ወንድማማቾች በአንድነት ቢቀመጡ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሄድ፣ ታዳስ ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ ከእርሱም ጋር ይኑር። አያ አደለ። ስለዚህ ከፈርገስ ያሽ እሺ፣ ከአራት ጀምርልኝ። ከአራት፣ እሺ አብሽር፣ ከቁጥር አራት። እሺ፣ ያን ታያል። ስለሌላ አረስት ነው የምናወራው። ከዛ በኋላ አዲስ አረስት ይጀምርልሃል። እሺ፣ ከፍ በል ከስድስት፣ ከፍ በል ወደ ሰባት። እሺ፣ ወደ ታች ዝቅ እንላለን፣ ችግር የለውም። ምን ይላል? ወንድማማቾች በአንድነት ቢቀበጡ፣ ወንድማማቾች ልብ በሉ፣ አንዱም ልጅ ሳይኖረው ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሄድ። ነገር ግን የባሏ ወንድም ወደ እርሷ ገብቶ እርሷን ያግባ፣ እርሷም ጋር ይኑር። አላገባም ቢልስ? ይሄ ሰው ተመልከቱ፣ አላገባም ካለ ቅጣት አለበት። ተገዶ ነው፣ እራሱ ካላገባ ቅጣት ተቀምጧልና ምን ይላል? የሟቹም ስም ከእስራኤል ዘንድ እንዳይጠፋ ከእርሷ የሚወለደው በኩር ልጅ በሞተው በወንድሙ ስም ይጠራ ይላል። አሁን እንግዲህ ተጋብተው ቢኖሩና ብትወልድ ያ ልጅ የሚጠራው በማነው? ክርስቲያን፣ በሞተው ባሏ ስም ነው የሚጠራው እሺ ያ ሰው አልገባም ካለስ? ሰባት ላይ አንብብልኝ። አርገው ላነብልህ ነው። ያም ሰው የወንድሙ ሚስት ማግባት ባይወድ ዋርሳይቱ በበሩ በአደባባይ ወደሚቀመጡ ሽማግሌዎች ሄዳ፣ ዋርሳይ በእስራኤል ዘንድ ለወንድሙ ሚስት ማቆም እምቢ አለ፣ ከእኔ ጋር ሊኖርም አልወደደም፣ ትበላቸው። ከዚያስ እግዚአብሔር ምን አለ? የከተማውም ሽማግሌዎች ጠርተው ይጠይቁት፣ ለምን አላገባም እንዳለ ይጠይቃል። እርሱም በዚያ ቆሞ አገባት ዘንድ አልወድም ቢል ዋርሳይቱ በሽማግሌዎቹ ፊት ወደ እርሱ ቀርባ የወንድሙ ሚስት በማይሰራ ሰው ላይ እንዲህ ይደረግበታል፣ ስትል ጫማዋን ከእግሩ ታውጣ። ዝቅ ብላ ከእግሩ ጫማዋን ታውጣ አለ እግዚአብሔር። ከዚያስ በፊቱም ላይ ትበልበት፣ እንትፍ ትበልበት። ያሰላ አላገባም ካለ ጫማዋን ዝቅ ብላ ከእግሩ ታውጣና ምራቋን ትለጉጥበታለች በፊቱ ላይ ከፍትልበታለ ከዚያስ፣ በእስራኤል ዘንድ ስሙ የጫማ ፈቱ ቤት ተብሎ ይጠራል። እግዚአብሔር ያሰላ ትንሽ ከፍ አድርገው ከፍ አድርገው ያነበብኩ ነው። አሁን እሺ፣ እሺ፣ አብስራ፣ እሺ ወይ እዚህ እሺ። ሁለት ሰዎች እርስ በርሳቸው ቢጣሉ ሌላ ህግ ነው ይሄ። ደግሞ ይሄም በጣም ከዚያ በላይ የሚዘገነን ነው። ክርስቲያን ምን ይላል? ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር፣ የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ብትቀርብ ከዚያስ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጥ። የሴት ልጅ እጇን እንዲቆረጥ ያዛል እግዚአብሔር። ብልቱን ለመቁረጥ ስትመጣ ነው የሚለው አንብበው፣ ለመቁረጥ አይደለም ለመያዝ ነው የሚለው። ያው ለምሳሌ ባሏ ከሌላ ሰው ጋር እየተጣላ ብታገኝ፣ ሴት ልጅ ማገዛት አትችልም። ቆም ብላ ዝም ብላ እንደ ፊልም ትይ እያለ ነው እግዚአብሔር። ታስበዋል፣ ባሏ ሊገደልባት እያለ እየተደበደበባት ሰጥ ብላ ዝም ብላ ትይ። ነገር ግን ለባሏ ካገዘች ይቃወማል እግዚአብሔር ልታገዝ ሄዳች ሴት ብልቱን ከያዘች እጇን ቁረጧት እያለ ነው። ሁለት ሰዎች እርስ በርሳቸው ቢጣሉ አለ እግዚአብሔር። የአንደኛው ሚስት ባሏን ከሚመታው ሰው እጅ ታድነው ዘንድ ተመልከት። ባሏን ማዳን አትችልም። ታድነው ዘንድ ብትቀርብ፣ እጇንም ዘርግታ ብልቱን ብትይዝ እጇን ቁረጧት እያለ ነው እግዚአብሔር። ያሰላ እና ይሄን ይመስላል። ባሏን ከሚመታው ሰው እጅ እኮ ነው የምትለው የሚለው የቀጣይ ጥያቄን ጥያቄ ደግሞ ተቀበለኝ። መጀመሪያ ከአንድ ጀምረ ብታነበው አሁን ሙሉን ማለት ነው። ከቁጥር አንድ ጀምረ ብታነበው ሙሉ በሙሉ ይገባል። ምን ለማለት እንደፈለገ ከምንም ጋር አይገናኝም። ለአንብብለ ያው ወደ ላይ አንብቤ፣ በዚህ ጋር ቅድም ስለ እህል እያወራ ነው። እህልና ትዳር የሚያገናኘ ነገር የለም። ከላይ በተነበረው ደግሞ ሌላ ነገር ነው። በሰዎች መካከል ጸብ ቢሆን ወደ ፍርድ ቢመጡ ፈራጆቹ ቢፈርዱባቸው ጻድቁን ደህና ነህ፣ የበደለውንም በደለኛ ነህ አይበሏቸው ይላል። በደለኛውም መገረፍ ቢገባው እንዲገረፍ ፈራጁን በፊቱ ምድር ላይ ያጋድመው የግርፈቱም ቁጥር እንደ ኃጢአቱ መጠን ይሁን፣ ግርፋቱም አርባ ይሁን አርባ ይገርፋል። ከዚህ በላይ ጨምሮ ብዙ ግርፋት ቢገርፈው ወንድምህ በፊትህ ነውረኛ ይሆናል። ከዚህ በላይ አይጨመርበት። እህል እያለ ደግሞ ስለ እህል ያወራል ከዛ ደግሞ ስለ ትዳር አንድ ሴት ባሏ ቢሞትባት እዛ መወረስ ግዴታ እንደሆነ ወደሌላ ባል ለማወግባት አትወጣምች ሴት ወንድማማቾች በአንድነት ቢቀመጡ አለ አንዱ ልጅ ሳይኖረ ቢሞት የሞተው ሰው ሚስት ሌላ ሰው ታገባ ዘንድ ወደ ውጭ አትሂድ አለ እንግዲህ ባሏ ቢሞትባት እች ሴት እዛ ወንድሞ ይወርሳታል ሌላ ሰው ማግባት አትችልም ያ ሰውዬ ይሄንን ማለት ነው በሰፊው በስልክ ሳይሆን ትክክለኛ በመጽሐፍ ቅዱስ እያሳየው ቁጥሩን ነግረኛል። ነገ እናወጣላለን። አሁን የጠየኩን ጥያቄ መለስ ብዙ ስላለኝ ገና ለሲኦል ቃል የገባላት ምን ብሎ ነው አለ መጀመሪያ ምን ብሎ ቃል እንደገባ ተመልከቱ። የሲኦል መጀመሪያ ማን ነው ከተባለ በእስልምና ዲያብሎስ ነው። ምን አለው እርሱም ወደ መደርስ ያወርደው ጊዜ ለአምለአነ ጀሃነመ ሚንከ ወሚን መንተብክኒሆም አጅማኢን ገሃነምን ስለመሙላት ነው። ይሄ ልስጥያቄው ያርታችሁ ላላ ሰይጣን ለው በአንተና አንተን በተከተሉ ነው ገሃነምን የምሞላት አለው። ስለዚህ ሲሆን የምትሞላው በማን ነው? ቃሉን ያከብራል ወይ ብለህ ታምናለህ ማለት? ይህ አሁን ለእናንተ የሆነ ቃል ቢገባላችሁ ቃሉን ያከብራል ይደርስልኛል ብለህ ታምንበታለህ? ጥያቄ ጭርስና መልስና ለመልስ ካመንክበት ቃሉን እንግዲህ አንተ ታውቀዋለህ። እነግርሃለሁ ደግሞ ቀጣይ ወዴት እንደምትደውቀዋለ አላህ ሱብሐነሁ ወተዓላ ቃሉን የሚጠብቅ አምላክ ነው እኮ። እንደዛ ከሆነ ደግሞ እናንተ ለምሳሌ ኀጢያት ባሰሩስ ቃሉን ያፈርሳል ወይስ እንዴት ነው? ሲወልን ይሞላሉ የሚለውን ስለዚህ ሀጢአት ባትሰሩም ወደ ሲኦል ነው የምትገቡት፣ ማለት ነው። ምን አገናኘው ልጄ? እኮ ቃሉን እን ቃሉን ካላፈረሰ ምን ዋጋ አለው? ቃሉን ካላፈረሰ እናንተም ሀጢአት ባትሰሩም፣ ዳ የሚገባው ማን ነው አልኩህ? ዲያብሎስና የዲያብሎስ ተከታይ አልከው። እኛ ደግሞ እሱን ካድ ነው አምላክን አላህ ለምን፣ እናንተ ደግሞ ትክክለኛ ሃይማኖታችሁን ተከትላችሁ ብትጓዙ፣ ስለዚህ የሚገባው ማን ነው ነው? እዛ ቃላችሁን ብትጠብቁ ቃሉን ሊያፈርስ ነው ወይስ እናንተን ዝም ብሎ ሊጨምራችሁ ነው ወደ እሱ። እኛ ወደ ገነት ነው የምንገባው ሙስሊሞች። ቃል በቃል አላህ ይናገርልናል። በእኔ ያመነ ደግሞ ወደ ገነት ነው የሚገባው እያለ ይናገራል። በ ያልኩ እኮ ሲወል የሚገባው ማን ነው ነው? እናንተ ሀጢያት ቃል ሰራችሁ ቃሉን ያፈርሰዋል ወይስ እንዴት ነው? ቃሉን አያፈርስም እርሱን የካደንና ሰይጣን ሰይጣን እና የሰይጣን ተከታዮች እነሱ ናቸው ገሃነም የሚገቡት። እና እኛ ሙስሊሞች አላህ ቃል በቃል በእኔ ያመናቸውን ወደ ገነት ነው የማስገባቸው ብሎ ቃል ገብቶልናል እሺ አሃ እሱን እናንተን ያመናችሁትን ወደ ገነት እንደሚያስገባችሁ ቃሉስ ቃሉን አፍርሶ ማለት ነው ቃሉ ለእኛ ይኸውልህ የእርሱ ቃል ከሃዲያኖችን እና ሰይጣንን ወደ ገሃነም ሊያስገባቸው ቃል ገብቷል እሱን እኮ አይደለም እኮ ይኸውልህ እኛን ደግሞ ቃል ገብቶልናል። ምን ብሎ ከተባለ እነለዚነ አመኑ ዋሚሉ ሶሊሓት ለሁም ጀናቱን ናዒም ይላል። እነዚያ በእኔ አምነው መልካም የሰሩ ለእነርሱ የገነት ጸጋ አላቸው ደግሞ እያለ ይናገራል። ይሄ ነው ቃሉ። አይ እኮ እኔ እኮ ቃሉን ካላፈረሰ እናንተም ንትንካዘ እሞላሽ አለው እንጂ በእኔን የተከተላችሁኝን አላለም። እሞላሽ አለው ብሎ ነው ቃል የገባል አሁን ላሳየህ እሞላሻለሁ ያለው በማን እንደሚሞላ ነገርኩህ እኮ ጌታ ሰው ገሃነምን እሞላለሁ ብሎ ተናገራል። አላደላላ በማን የሚለው ደግሞች ነግረን ላሳየህ በማን እንደሚሞላ ቆይ አንድ አውጥቼ ላሳየህ። እሺ ቆይ እሺ። አሁን እኮ አንተ እያልከኝ ያለው እሱ ምን መሰለህ እሞላሻለሁ ብሏል። እኛንም እየሰበካችሁ ያለሁት እናንተ አሁን እኛ ወደ እናንተ እንድንመጣ ነው አይደለም፣ እኛም ወደ እናንተ ብንመጣ እሺ እኛም አላህን ተከተል እንበለውና ብንከተል ማን ነው ሲሆል የሚገባው፣ ወይስ ቃሉን አፍርሶ ነው የሚያስገባው ይሆናል። አይደለ ሊሆን የማይችል ነገር ነው እየጠየቀ ያለው ሰውየው። ለምሳሌ ጃሃነምን ቀድሞ እሞላሻለሁ ብሎ ቃል ገብቷል። ላ ካደን ሰው ማለት ነው። ገብቷቸዋላት ና ባንክድስ ሰዎች የአደም ልጆች እንዳለ ባይክዱ እያለ ይሄ የሆና አልሆነም፣ ከዚህ በፊትም አሁንም እየሆነም አይደለም ገብቷላል እና ነብያቶች ክርስቶስንም ሆነ እነ ሙሴን እነ አብርሃም፣ ስቅ ሁሉም ነቢያት ተክደዋል አለ። በርካታ ተክደዋቸዋል እኮ ያ ሁሉ ወዴት ይሄዳል ከተባለ ወደ ገሃና አሀ። እነዛ እንዳው ባይክዱስ እያለ ነው ሰውየው ሊሆን የማይችልን ነገር ባይ ቅዱስ ሳይሆን ይኸውልህ እሱ እየሰበካችሁ ያላችሁት ወደ እናንተ እንድንመጣ ነው አይደለም እንዴ ቢመጣስ ህዝቡ ስብከቱን ሰምቶ ቢመጣስ ቃሉን ሊያፈርስ ነው ወይስ ከየት አምጥቶ ሊሞላው ነው ይህ እኮ ሊሆን የማይችል ነገር እየጠይቅ ያለው ወገናችን ይኸውልህ ለምን አይሆንም እንደማይሆን እርግጠኛ ሆነህ ነው እንዴ የምትሰብከው አሁን እኮ ቲክቶክ ላይ እያስተማርከን ያለ ነው ለመማር እና የምናምነውን ለማመን ነው አይደለን ቅዳም ነቢያቶች ተክደዋል አልተካዱም? ተክደዋል አልተካዱም? ነብያቶች ተክደዋል እንጂ። ለምን ተካዱ? ለምን እነዚያ ሰዎች ካዷቸው? እሱ ሌላ ጉዳይ ነው። አሁን እኮ የጠየኩልን ጥያቄ ሳትመልስልኝ ወደ ጥያቄ እየሄድክ ነው። አንተም ገብቶ የጠየቅኩን ጥያቄ አለ ማለት ነው። እዚህ መልኩ ልትረዳልቻልኩ ሰዎች ወደ ጋሃነም ነው የሚገቡት። አላህ ኔ ካደሰው እስኪ ሰዎች እየካዱ ይኖራሉ። የሚያምን ሰው አለ ወይ ከሆነ ጥያቄ፣ አዎ የሚያምን ሰዎችም አሉ። ቦታ አለ ነውና ይሄ ነው። አይ እኔ ጥያቄው ግን ግልጽ ምንም አልተመለሰልኝም። በእርግጠኝነት አልተመለሰም። ከታይ ጥያቄ አይደል? አሁን ለምሳሌ እኛ ክርስቲያኖች ምን ሰብከው ወደኛ እንዲመጡ ነው አይደለም እንዴ? እኮ እናንተም በቻላችሁት መጠን እየሰበካችሁ ያላችሁት ወደ እናንተ እንድንመጣላችሁ ነው። ወደ ክርስትና እንድትመጣ ነው የኛ አባቶች የሚሰብኩት። እናንተ አባቶች ደግሞ የሚያወሩት ደግሞ ወደ እናንተ እንድንመጣ ነው ወደ ክርስትና። ስበክ ብሎ አምላክ ህዝዋን አላዘዛ በቻልካቸው በቻልከው መጠን አስተምር ይላል እግዚአብሔር። እናስተምራለን የቱ ጋ ነው እግዚአብሔር ክርስቲያን ሁኑ ብሎ ያዘዛችሁ እና ወደ ክርስትና ሰዎችን ሰበኩ ያለ የቱ ጋ